ሰላም ሰላም ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። እንግዲህ ጠፍተናል። በኢትዮብ ዙራ ያው ሀይ መችም እንዴት ናችሁ? ሰላም ናቸው ወይ? እንግዲህ ዛሬ ምሳ ልሰራ ነው። የምሰራው ምሳ ያው ብርያኒ ብርያኒ ነው። ብርያኒ ብርያኒ ልሰራ ነው እና ያው ለእናንተ ቪዲዮ ለማሳጠር ያህል ሁሉም ነገር አዘጋጃጅቼ ነው የመጣሁት ማለት ነው። እዚህ ጋር ሽንኩርት ሽሪ መሪ ከፍትፊዋለሁ። እዚህ ጋር ሽንኩርት የተፈጨና ዝንጅብል የተፈጨ፣ እዚህ ጋር ቅመም የታሸገ የተለያየ አይነት ቅመም ወይም ሸከል ነው የሚሉት እዚህ ሀገር። ቅመም አለኝ የታሸገ። አጥቢ አስቀምጫዋለሁ። የገበታ ቂቢያ አለኝ፣ ዝብዳ አለኝ፣ ወይም እርጎ አለኝ። እዚህ ጋር ስጋ ዶሮ፣ እኔ በዶሮ ነው የምሰራው። ዶሮዋ እንደዚህ አድርጌ ቆራርጬ ዘፍዝፌ ያለው በጨው አድርጌ ገና አላጠብኩትም። ምን ነው ዘፈር አለው እንዳትለው፣ ገና አልታጠበም። ዘፍዝፌው ነው በጨው። ዘፍዝፍ አድርጌ እንትኑ እንዲወጣ ማለት ነው። እዚህ ጋር ቅመማ ቅመሞቹ ይህንን ይሄንን ከሞን ይባላል። ይሄ እንትን ነው ቀረፋ። ይሄ ባህራት መሸከል። ይሄኛው ደግሞ በብሊካ። ይሄ ማጂ መረቅ ነው የዶሮ መረቅ ማለት ነው። ይህኛው ቆንዶ በርበሬ ከቆንዶ በርበሬ ቀጥሎ ያለ ደግሞ እንትን ነው ክርኮ ሚሉታል እዚህ ሀገር። እርድ እርድ ነው እንግዲህ። ያው አሁን ወደ ድስጣችን እንሄዳለን። ድስጣችን ጥደን ሽንኩርቱን እናቁላላለን ማለት ነው ዳይ እና ድስጣችን ይሄን ይመስላል ውዶቼ። የገበታ ቂቤው አድርጌዋለሁ። ይኸው አንድ ሙሉ የገበታ ቂቤው አድርጌዋለሁ። አሁን ምንድን ነው ማደርገው የገበታ ቂቤው እንዳይቃጠልብኝ ትንሽዬ ዘይት ጨምራለሁ ማለት ነው። ዘይት ጨምራለሁ ቂቤው እንዳይቃጠል ማለት ነው እ ብሪያኔ ስለሆነ የምንሰራው ዘይቱ በዛ ማለት አለበት። ያው በመቀጠል አሁን ሽንኩርቴን እጨምራለሁ። ሽንኩርቱ ከለሩ እስከሚቀይር ግዴታ ባላዋለን ማለት ነው። ተመልሼ እመጣለሁ እና ሽንኩርታችን እንደዚህ በዚህ መልኩ ትንሽ ቀላ ብሏል። ከለሩ ቀይሯል። አሁን ማድረግ ያለብን ምንድን ነው? ያው የሁሉም አሰራር ይለያያል። ብርያኒ አሰራሩ ብዙ አይነት ነው። አንዳንድ ሰው ስጋውን ተብሎ መጀመሪያ ምናምን ግማሽ ሰዓት አድርጎ ከዛም በኋላ ነው የሚሰራው። እኔ ግን ላ አሁን ከሽንኩርቱ ከቀላ በኋላ ሽንኩርታችንና ዝንጅብሉ እየተፈልፈ አደርጋለሁ። በመቀጠል ያው ቅመማ ቅመሞች ቅድም ስማቸው የጠራኋቸው ከዛም በመቀጠል ቅድም ይሄው እዚህ ጋር ነው ያለው ያጠፉትን ቅመም ሙጅር አንድ ላይ ሚክስ አደርጋቸዋለሁ ምክንያቱም ጣዕም እንዲኖረው ማለት ነው። እና ቅመሞች አንድ ላይ እንደዚህ ከሆኑ በኋላ ጋር የቀድሞ ዶሮ ያያችሁት እንደዚህ አጥቷል፣ ሙልጭ ጫርቅ ያጠኩት አሁን ተጨምረዋል ማለት ነው ከዛ ከቅመሞቹ ጋር አሪፍ ያዋህደዋል ምክንያቱም ምን ያል እንትና አላልኩትም። ግማሽ ሰዓት ከቅመም ጋር አሽቼ አላስቀመጥኩትም። ሁሉንም ፍሬሽ ከፈለኩ ስለፈለኩ ማለት ነው። ትንሽ ከቅመሞቹ ጋር ዶሮው ደግሞ ክድን እናደርገዋለን። እና እስካሁን ያው ዶሮ ቅድም እንዳሳየኋችሁ ከቅመሙ ጋር ከድኘው ነበር። ትንሽ ቅመማቅመሙን ሽታው እንዲመጣ ማለት ነው። እያችሁ መሻላ ተባረከ ረህማን ምርጥ ሆኗል እንደምፈልግ ከለር። እና በመቀጠል እዚህ ጋር ቅድም ያሳየኋቸው እርጎ ከፍቼው ነው እና ከርጎያችን ወደ ዶሮ አንድ ማንኪያ በትልቁ በሾርባ ማንኪያ ሁለት ማንኪያ ሶስት ማንኪያ ሶስት ማንኪያ አራት ማንኪያ ሞላ ሞላ አርጌ ማለት ነው። በጣም ምልት አርጌ እና ይሄንን ፈርጥ ፈርጥ እንዳይወጣብን በደንብ አድርገን እናማስለዋለን። ከዶሮ ጋር ከቅመሙ ጋር ማለት ነው። ለኖ እንትን አይቤ እንደ አይቤ ጉል ጉል ብሎ ጉል ብሎ እንዳይወጣ ማለት ነው። አሁን እርጎ ያለው አይመስልም፣ ሟምቷል። በቃ ይቅርታ ግን በአንድ እጄ ነው ማማስለው። ከዛ አሁንም ውሃ ሳንጨምር ምን እናደርገዋለን? ክዳን እስኪ ከፍተን ይኸው ዋው ማሻአላ፣ ያቺ ምርጥ ነው። ከዛ እዚጋ ናና፣ እኔ አድርቄው ፈጭቼው ነው ወይም በእጄ እሽት አድርጌው ነው። እናንተ ተርጥቡ ካላችሁ ከትፋችሁ መጨመር ይቻላል። እንደውም እርጥቡ ነው ምርጥ፣ ፍሬሹ ሲሆን አሪፍ ነው እና ይሄ ናናውን በመቀጠል እዚህ ጋር ቲማቲም ፈጭቻለሁ። ቲማቲሙ እኔ ይሄንን ነው የተጠቀምኩት። ይሄ አሪፍ ነው፣ አንደኛ ከለር ይሰጠዋል። ያኛው ከትፋችሁ ምናምን እስከምታዘጋጁ ይሄንን ክፍት አድርጋችሁ መፍጫት መፍጨት አሁን ይሄ አንዱ ሙሉ እጨምረዋለሁ ማለት ነው። በቃ ውሃ ሳንጨምርበት አያችሁት እራሱ በራሱ ውሃ ሆነ ማለት ነው። በዚህ ላይ ትንሽዬ ውሃ ጨምራለሁ፣ ብቻ ዶሮ እንዲበስል ማለት ነው። ውሃ ሙቅ መሆን አለበት። እኔ ሙቄው ነው፣ አያችሁት፣ ሙቅ ነው። ሙቅ ውሃ መሆን አለበት። ለኖ ዶሮውን ክንችር ብሎ እንዳይቀር ማለት ነው። በቃ ይሄን ያህል ከጨመር በቂ ነው ዶሮዋን ብስል ብላ የምትጠርጉት እንዳገኘው ነው የምፈልገው በቃ አሁን ይህን እስከሚበስል ያው እንጠብቃለን ማለት ነው አብረን ማለት ነው ሲበስል እንገናኛል እና ውዶች ያው ቅድም ያሳየኋቸው ዶሮ ቅድም ይሄንን ከትፌ ኩዝባራ ወይም በግዶንስ ይባላል ከሁለት አንዱ ያላቸው። እኔ ግን በግዶን ስም ያደረኩት ኩዝባራ አልነበረኝም። ሁለቱም ቢኖራችሁ ሁለቱም ትንሽ ትንሽ የምታደርጉ የተመረጠ ነው። ግን እኔ የለኝም፣ በግዶን አድርጌበታለሁ። ዶሮውን እንደ በሰለ ውሃውንም እንደምታዩት ወፈር ብሎ በቃ የምፈልገው ያህል መጠን ተርፎልኛል በቅቶልኛል ማለት ነው። እዚህ ጋር ደግሞ ዛፈራን፣ ዛፈራን አርጊ ያለ ዘፍስፍ ያለው ወይም ከለር እና እዚህ ጋር ደግሞ ሩዝ አላሳየኋችሁም። ያው ሩዝ እንደማንኛውም ሩዝ ነጭ ሩዝ አጥበን እንቀቅለዋለን። ሙሉ ለሙሉ በጣም እንዲበስል አንፈልግም፣ ምክንያቱም ከዚህ ከመረቁ ጋር መጦት እንዲበስል እፈልጋለሁ። አልበሰለም፣ ግማሽ ለግማሽ ሳይበስል። ይሄ ብቻ አይደለም፣ በእርግጥ ይሄ ከስር የተውኩት ነው። እዚህ ጋር በሳህን ቀንሸዋለሁ። አሁን ምንድን ነው የማደርገው? ይሄ ሩዝ እንት ነው የዶሮው መረቁን እዚኛው ነው ላይ ገለብጠዋለሁ ማለት ነው። እድስቱ ላይ እንዲህ አድርጌ እሳት አልጠፋም ለዛመተሽ ዶሮ ቦካ ከመብሰሉ የተነሳ ቦካ እንደዚህ እስከነ ማረቁ ነው የማደርገው። ምክንያቱም ሩዝ ስላልበሰለ ሁሉንም ማድረግ ይጠበቅብኝ። መጠኔን ስለማውቅ ሁሉም መጨመር አለብኝ። አይበዛኝም፣ አያንስምም ሲሆን ሩዝ ከፍ ከዛ፣ ይሄ ሩዜ የቀነስኩትን ሲያቃጥል ሳህኑ ግማሹን ነው የገባላችሁ። ምንድን ነው የማደርገው? አደርሰዋለሁ። ወጡ እንዳይወጣ ከላይ እና ሸፍኛዋል። እንዲህ አድርጋችሁ በሩዙ ሽፍን። እዛ ቃሪያ ጣል ጣል ታደርጋላችሁ። ከዛ ቅድሜ የበጠበጥኳት ዛፈራኑ ቆይ፣ ማንኪያ ላምጣ። ዛፈራኑን መሰል መሰል አድርጌ ምንድን ነው የማደርገው ግማሹ ነጭ እንዲወጣልኝ። ጀምረዋለ ማለት ነው። እና እንደዛ ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የደወል ምልክቷን ወይም ኖቲፊኬሽን እንዳትረሱ። ያው አዳዲስ ነገር ስለቅ እንዲደርሳችሁ ማለት ነው። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር አድርጉልኝ። ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆኑ ይቀላቀሉ። እና በተረፈ ያው ወደ ገበታ ደግሞ ሳቀርበው ቀንጨባ አድርጌ ያሳያቸዋለሁ። አሁን ይሄንን ምንድነው የምናደርገው፣ እሳቱ በጣም ቀነስ አድርገን፣ ሩዙ በጣም ስላልበሰለ ቀነስ አድርገን እንተዋዋለን ማለት ነው፣ ውሃውን ምጥጥ አርጎ እስከሚጨርስ በቃ ከዛ ሲበስል ሲበስል ሳይሆን ያው ውሃውን ምጥጥ እንዲያደርግ ነው። እንዳያችት መረቁንም ብዙ አይደለም እና መጥቶ ሲጨርስ ወደ ገበታው ሳመጣ እንገናኛለን። በሌላ ቪዲዮ እስከምንገናኝ እንግዲህ ሰላም ሆኑልኝ፣ ባይ ባይ። እና ውዶች፣ በስተመጨረሻ ይህን ይመስላል ብርያኒ። እዚህ ጋር ሰላጣ ሰርቻለሁ በለበን ወይም በእርጎ። እነዚህ ሰላጣው ነው። እዚህ ጋር ሳህን አለኝ፣ ሳምቡሳ ሰርቻለሁ። ይሄ ደግሞ ብርያኒው ያልችን ነው። እንዳይቀዘቅዝ ከድኜ ምልሄድ ነው። ከዚያ ምንድን ነው የማደርገው? ይሄ ከላይ ያለው ግፍፍ አድርጊያ ነው የሰው አለው ያቺት ከለሩ ወጣ። ዋው ከዛ እስቲ ልገልብጠው አንዴ። በትሪ አመጣለሁ እና ያው ገበታው ላይ ሲቀርብ ይህን ይመስላል እላቸዋለሁ። ትንሽ ድምብላል ወይም በግዶነስ ታደርግበታላችሁ ከላይ እና ይህን ይመስላል። ላይክ ሼር፣ ሰብስክራይብ እንዳይረሳችሁ።